ተማር ልጄ የዛሬው መሰናዶ በጣም ልዩ ነው። በርካታ ነገሮችም ታገኙትበታላችሁ። ስለዚህ ቀጥታ ወደ መሰናዶ እንሂድ። አብሮነታችሁ አይለይን እስከ መጨረሻው ተመልከቱ። በእርግጠኝነት የሚያተርፉበት ፕሮግራም ነው። ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከጄ ስማን ልጄ፣ ሌት ሰዓይን ላስተማረ አሁን የምገኘው በ1964 ዓመተ ምሕረት በንጉሰ ነገስት አጼ ኃይለ ሥላሴ በ1964 የተመሰረተ ትምህርት ቤት ላይ ነው የሚገኘው። የቀድሞ ስሙ ልጅ አበበ ወልደ ሰማያት ይባል ነበረ። አሁን ደግሞ ዋቸሞ ሁለተኛ ደረጃ ትምህርት ቤት በመባል ይታወቃል ማለት ነው ወይም ይጠራል። በርካታ ምሁራን ያፈራ ግቢ ነውና ዘመን ተሻጋሪ የማይሞት ስፍራ ነው። ትምህርት ቤት እንግዲህ እንደምናውቀው ስለዚህ በዚህ ትምህርት ቤት የነበራችሁን ትውስታ ትዝታችሁን ልታስታውሱ ወደ ኋላ መለስ ብላችሁን ልትቃኙ የሚያደርግ ዝግጅት ነው። እስከ መርሃ ግብሩ ፍጻሜ ድረስ ይከታተሉን። ተማር ልጄ ተማር ልጄ ወገን ዘመድ የለኛ ሀብት የለኝ ምክጄ ስማ ልጄ ሌሳ አይነ ላስተማረ ሰው ለኛ ነን አንደኛ የተማርንበት ትምህርት ቤት ነው። እንደዚሁም ደግሞ ያስተማሩን መምህራኖች በጥቂቱም አሉ፣ አብዛኞቹ በጡረታ ቢወጡም ለዛ ይህን ትምህርት ቤት በመምራት አንደኛ ታሪካዊ ትምህርት ቤትም ነው። እንደ ሀገር ሲነሳ ትምህርት ቤት ተብሎ በሚነሱ ተርታዎች የሚጠራ የዋቸው ሁለተኛ ደረጃ ትምህርት ቤት ስለሆነ ብዙ የሀገር መሪን የሚያፈራ ትምህርት ቤት ነው። እንደዚሁም ደግሞ በዩኒቨርሲቲ ደረጃ ዶክተሮች፣ ፕሮፌሰሮች ያሉበት ነው እና ከታች እስከ ላይ ድረስ የዚህ ግቢ ተማሪዎች አሉ። በሀገር ውስጥም ከሀገር ውጭም ስላሉ ትልቅ ትምህርት ቤትና አንጋፋ ትምህርት። በእኛ ሰዓት ላይ ከላይ ከውጭ በኩል ያለው ግቢ እንደዚህ የታጠረ አልነበረም። ከግቢ ውጭ መተ ነው ስፖርት የምንጫወተው የነበረው። ስለዚህ በሂደት ህብረተሰቡ በመሳተፍ ይህንን ግቢ አጥረው ከጨረሱ በኋላ የግቢው አካል ሆኖ አገልግሎት መስጠት ከጀመረ ቆይቷል። እንደዛ የእርሻ ቦታም አለ። በዛ በኩል እንደዚህ ሜዳ እዛ ስለነበረ አሁን እኛ ከመጣም በኋላ ሜዳዎች አጠቃላይ እዚህ ጋር እንዲሆኑ ወደዚህ እያመጣን የጉቶ ነቀላ ስራዎች በአጠቃላይ ተሰርተዋል። ግቢን የማስፋትና ወደ ተሻለ ደረጃ ለመቀየር ጥረት እየተደረገበት ነው ያለው። እንዲህ ነው በቃ ስፖርት የምንወጣው እነ ቲቸር ዘገየ የሚባሉ ነበሩ። በእኛ ሰዓት ላይ እነ ቲቸር መሌም አሉ። በእርግጥ እኛን ቲቸር ዘገየ ነበረ የሚያስተምረን። ስፖርት እዚህ ነበረ የምንወጣው ና እንዳለ ነው። የቅርጫት ኳስ አለ፣ የእጅ ኳሶች አሉ እና የመረብ ኳስ አለ። እዚህ ነበረ የሚሆን እና በጣም ጫካ ነበረ በኋላው ላይ እና ያን ጫካ ያው እንግዲህ እኛ ደርሰንበት ደግሞ ጉቶ ነቀል አርገን ስታንዳርዱን የጠበቀ ሜዳ ለመስራት በዝግጅት ላይ ነው ያለነው ማለት ነው። በጣም የሚያምር ቪው ነው ያለው። ከኋላችን ጎፈር ሜዳ በተለምዶ ጎፈር ሜዳ ተብሎ የሚጠራው ካዲ ነፈራ ይገኛል። ሰው ሰራሽ አይቅማለን እንግዲህ እሱ ግድ እዚህ ይታየናል። እና የሚያምር ቪው አለው ደስ የሚል አካባቢ ነው። ያው እርግጠኛ ሆኜ የማወራው እዚህ ነበር ላይ ነው እኔ እዚህ ነበር። በእኛ ጊዜ እዚህ ነበር መቶ ከመቶ እንደምታመጪው እሰምቻለሁ እና በጣም ደስ ብሎኛል። አመሰግናለሁ፣ የትምህርት ቤታችን ፍሬም ስለሆንሽ። ትክክል። አዎ፣ አመሰግናለሁ። አሁን የምንገኘው ላይብራሪ ጋር ነው እንግዲህ ባነሩ ላይ እንደሚታየው ከዚህ ትምህርት ቤት የወጡ በተለያየ ኃላፊነት የሚገኙ ምሁራን ታዋቂ ሰዎች ባነሩ ላይ ያለ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በዚህ ትምህርት ቤት በ1972 እና 1973 ዘጠነኛ ኤች እንዲሁም ደግሞ አስረኛ ቢ ክፍል ተምረው ነበረ። የኢፌድሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ረድዋን ሁሴን በ1983 12ኛ ቢ ክላስ ተማሪ ነበሩ። እንዲሁም በአሜሪካ ጆርጂያ ኮሚኒቲ ኮሌጅ ሜሪላንድ ከፍተኛ ተመራማሪ ና ዩኤስ ፉድ ኤን ድራግ አድሚኒስትሬሽን ኢቫሉዌተር ፕሮፌሰር ፈለቀ ሸቴ በ1966 ዓ.ም በትምህርት ቤቱ የከፍተኛ ትምህርት ማጠቃለያ ፈተና የወሰዱ ታላቅ ሰው ናቸው። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ በ1988 አስራ ሁለተኛ ክፍል እዚህ ትምህርት ቤት ተማሪ ነበሩ። የማዕከላዊ ኢትዮጵያ ክልል ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላ ሞቶሬ በ1982 አስራ ሁለተኛ ሲ ክፍል ተማሪ ነበሩ። የቀድሞ የዋቸማ ዩኒቨርሲቲ ፕሬዝዳንት ዶክተር ሰለሞን ኢዮብ በ1978 12ኛ ዲ ክፍል ተማሪ ነበሩ። እንዲሁም ፕሮፌሰር ሀብታም ወንድሙ በአዲስ አበባ ዩኒቨርሲቲ ከ40 ዓመታት በላይ በመምህርነት በትምህርት ክፍል ኃላፊነት፣ በትምህርትና ስነ ባህሪ ኮሌጅ ዲንነት፣ በመምሪያ አስተባባሪነት፣ በሙያ ማህበራት መሪነት፣ ኮንፈራንሶችን በማዘጋጀትና በመምራት ወዘተ ኃላፊነትን በብቃት ያገለገሉ በሳይኮሎጂ እውቀታቸው ብዙንን ያፈሩ ታላቅ አርያሰብ አንጋፋ ምሁር ናቸው። ከመቶ በላይ የምርምር ስራዎቻቸው በሀገር ጉዳዮች በተለይም በትምህርት በብዙሃነት በሰላምና ግጭት ጉዳዮች ማህበራዊ ጉዳይ ላይ ላበረከቱ አስተዋጽኦ በርካታ ሽልማቶችን እና እውቅናዎችን ከሀገር ውስጥ እንዲሁም ከሀገር ውጭ ያገኙ አንጋፋና ጉምቱ ምሁር ናቸው። የህዝብ ተወካዮች ምክር ቤት ለሀገራዊ ምክክር ኮሚሽን ከቀረባቸው አርባ ሁለት እጩ ኮሚሽነሮች ውስጥም አንዱ ነበሩ። ታዲያ እኚህ ታላቅ የሀገር ምሁር በ1980 12ተኛ ኤ ክፍል በዚህ ትምህርት ቤት ተማሪ ነበሩ። የቦንጋ ዩኒቨርሲቲ ፕሬዚዳንት ዶክተር ደገለ ይርገኖ በ1977 ዓ ም 12ተኛ ክፍል ተማሪ ነበሩ። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር እመቤት መለሰ በዚህ ትምህርት ቤት ነበር የተማሩት። ዶክተር እመቤት መለሰ ከ22 ዓመታት በላይ በባንኪንግ ኢንዱስትሪ ውስጥ ያገለገሉ፣ በኢትዮጵያ ንግድ ባንክ የስትራቴጂ ፕላኒንግ እና ትራንስፎርሜሽን ምክትል ፕሬዚዳንት በመሆን ከዛ በፊትም በኢትዮጵያ ንግድ ባንክ በተለያዩ ኃላፊነቶች ያገለገሉ ሲሆን ከዛም መካከል የባንኩ የሪፎርምና ትራንስፎርሜሽን ፕሮጀክት ምክትል ፕሬዚዳንት፣ ኮርፖሬት የስራ ጥራት ማረጋገጥ ወይም ኳሊቲ አሹራንስ ምክትል ፕሬዚዳንት እንዲሁም የባንኩ የብድር ትንተና ምክትል ፕሬዚዳንት በመሆን ያገለገሉ ሲሆን በኋላም የንብ ኢንተርናሽናል ባንክ ዋና ስራ አስፈጻሚ በመሆንም አገልግለዋል። ታዲያ እኚህ ታላቅ ጀግኒ ሴት የተማሩት እዚሁ ትምህርት ቤት ነበር። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ወይም ዶክተር ሽፈራው ተክለማርያም በ1976 ዓ ም አስራ ሁለተኛ አሁለተኛ ኤክፍል ተማሪ ነበሩ። የዋቸሞ ዩኒቨርሲቲ የትምህርት ፕሮግራሞች ዳይሬክተር ዶክተር ሙላቱ ኦሴ በ1980 ዓ ም 12 ሁለተኛ ክፍል የዋቸሞ ዩኒቨርሲቲ የቀድሞ ፕሬዚዳንት ዶክተር ጣሰው ገብሬ በ1971 ዓ.ም 12ኛ ዲ ክፍል ተማሪ ነበሩ። እንዲሁም የዋቸሞ ዩኒቨርሲቲ የቀድሞ ፕሬዚዳንት ዶክተር ሀብታሙ አበበ በ1991 12ኛ ክፍል እዚሁ ትምህርት ቤት ተማሪ ነበሩ። የቀድሞ የዋቸሞ ዩኒቨርሲቲ አካዳሚክ ምርምር፣ ቴክኖሎጂ ሽግግር፣ ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ታምራት ታገሰ በ1994 12ኛ ዲ ክፍል ተማሪ ነበሩ። የቀድሞ የዋቸሞ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ጸደቀ ላምቦሪ በ1991 12ኛ ዲግሪ ክላስ ተማሪ ነበሩ። የዋቸሞ ዩኒቨርሲቲ የፕሬዚዳንት ጽህፈት ቤት ኃላፊና የምጣኔ ሀብት ትምህርት ክፍል ተመራማሪና መምህር የሆኑት ዶክተር ካቻ ሰፋ ከ9ኛ ክፍል እስከ አስራ ሁለተኛ ክፍል በዚህ ትምህርት ቤት ተምረዋል ማለት ነው። በ1995ም ትምህርታቸውን በዚሁ ትምህርት ቤት ጨርሰዋል። የዋቸሞ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዚዳንት የሆኑት ዶክተር ኢድሚያስ ሞሊቶ በ1992 ዓ ም የ12ተኛ ኢ ክፍል ተማሪ ነበሩ በትምህርት ቤቱ። በደቡብ አፍሪካ ዩኒቨርሲቲ የምጣኔ ሀብት ተመራማሪ ና ተንታኝ የሆኑት ፕሮፌሰር ሙላቱ ፍቃዱ በ1988 ዓ ም 12ተኛ ዲ ክላስ ተማሪ ነበሩ። በአዲስ አበባ ከተማ የልደታ ክፍለ ከተማ የንግድ ጽህፈት ቤት ኃላፊ ዶክተር ጥበቡ ደጀኔ በ1980 አስራ ሁለተኛ ክፍል ተማሪ ነበሩ። የሀዋሳ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህርና ተመራማሪ አማካሪ ተባባሪ ፕሮፌሰር ዶክተር መልሰው ደጀኔ ቢጂይ ኢትዮ ኢንዱስትሪያል ኢንጂነሪንግ ሶሉሽን መስራችና ባለቤት ኢንጂነር ቢጂ አይ ናይኪር በ አስራ ዘጠኝ ዘጠና ሶስት አስራ ሁለተኛ ጂ ክላስ የቀድሞ የሀድያ ዞን ዋና አስተዳዳሪ ና የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብርሃም መጫ በ1993 አስራ ሁለተኛ ክፍል ጋዜጠኛ ተመስገን በየነ በ1987 አስራ ሁለተኛ ክላስ ተማሪ ነበሩ። ኢንተርናሽናል ዋና የእግር ኳስ ዳኛ በላይ ታደሰ፣ ኢንተርናሽናል ዋና ዳኛ ምስጋና ጥላሁን፣ የፋና ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ ጋዜጠኛ አልአዛር ታደለ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሳይበር ሚዲያ ዋና ላፊ አቶ ቃል ኪዳን ተሾመ፣ የእሁድም በኢቤስ አቅራቢና አዘጋጇ ጋዜጠኛ ምረት ዮሴፍ የፋናው ጋዜጠኛ ጥበበ ስላሴ ጀንበሩ እንዲሁም የፋናው ጋዜጠኛ ሞሊቶ ኤልያስን ጨምሮ በርካታ የህክምና ዶክተሮች፣ ኢንጂነሮች፣ ፓይለቶች በተለያዩ ዘርፎች ተሰማርተው ለሀገር አስተዋጽኦ የተወጡ ዝነኛና ታዋቂ ተማሪዎችን ያፈራ ትምህርት ቤት ነው። ምናልባት በተለያየ ቦታ ላይ ሆናችሁ ስማችሁን ያልጠቀስኳችሁ በሀገር ውስጥም በውጭም የምትገኙ የትምህርት ቤቱ ፍሬዎች በኮመን ሴክሽን ወይም ደግሞ በአስቴት መስጫው ላይ ስማችሁን በመጥቀስ እንዲሁም ደግሞ በስንት ዓመተ ምሕረት ስንተኛ ክፍል እንደተማራችሁ በመጥቀስ የነበራችሁ ምናልባት በትምህርት ቤቱ ልዩ አጋጣሚም ካለ እንድታጋሩን በዚሁ አጋጣሚ ማስተላለፍ እፈልጋለሁ። ለትምህርት ቤቱም አንድ መረጃ በመሆን ሊያገለግል የሚችል መረጃ ስለሆነ ሁላችሁም እዚህ ትምህርት የተማራችሁ ማለት ነው በኮመን ሴክሽኑ ላይ መልእክት እንድታስቀምጡልኝ አቢ ነበር የተማርኩት። አስራ ሁለተኛ ፒ ክላስ እዚህ ክላስ ነበር የተማርኩት ና ብዙ ጊዜ መምህር ከሌለ አሊያም ደግሞ እረፍት ሳለይ ወጥተን እዚች አካባቢ ተቀምጠን ነበር። ፀሐይ ምን ሞቀው ማለት ነው። ልዩ ትውስታ የሚያመጣ አጋጣሚ ነው። ና ደስ ብሎኛል ስላየሁት። ምናልባት ሳይቤሪያ የምትገኝበት አካባቢ ቀዝቃዛ ከመሆኑ አንጻር እንደው የተባለ ይመስለኛል። ቅዝቃዜም ስላለው አካባቢው ተማሪዎች በዛ ይመስለኛል ያወጡት አደል፣ እንደዛ ብዬ አስባለሁ። ያለበት ሂደት ያለውና እና ይሄ ሳይቤሪያ ነው። አሁንም እንግዲህ ተጠብቀ ተጣብቀው እስከ እስከ መች ድረስ እንደሚባል አይታወቅም። እንግዲህ ነው እና ቢያንስ ትምህርት ቤቱ ላይ የተወሰነ ሳይንስም ሶሻልም የሚማሩበትን ፔንታ ብንገነባ ደስ ይለናል። የተማሪ የመማር ማስተማር የክፍል ጥምርታውን ብናስተካክል ደስ ይል ውጤታማ የሆኑ ተማሪዎችን ማግኘት እንችላለን ማለት ነው። ሲቋቋም ጀምሮ የነበረ የሳይንስ ቤተ ሙከራ ክፍል ነው ማለት ነው። የባዮሎጂ አለ፣ የፊዚክስ እና የኬሚስትሪ አለ። ሶስቱም አሁንም በዛው ቦታ ላይ አገልግሎታቸውን እየሰጡ ይገኛል። ተማሪ ሁኑ በጣም አንጋፋ ዘመያ ትምህርት ቤት ተማሪች ያላችሁ፣ ስለዚህ እድላችሁን ተጠቀሙ። ነገ እናንተም ደግሞ ትልቅ ቦታ ደረሳችሁ አገር ምታስጠሩ እንደምትሉ ተስፋ አደርጋለሁ። በርቱ። በጣም ጥሩ አጋጣሚ ነው። ስንተገናኝ ደስ ብሎኛል። ያው ከሰማይ የወረደ ወይም ከምድር የበቀለ አደለማ፣ የተማራችሁትን ነገር ነው። ፈተና ሊመጣ ይችላል። ስለዚህ ጠንክራችሁ ተማሩ፣ ጎብዙ ማለት እፈልጋለሁ። አመሰግናለሁ።

ማር ልጄ፣ ወገንዘመድ የለኝ፣ ሀብት የለኝ፣ ምክጄ ስማን ልጄ ሰው የልዩ ሚዲያ ኤን ኤቨንትስን ፎሎ ወይም ሰብስክራይ አድርገዋል። እንግዲያ ካላደረጉ በመላው ዓለም ለሚገኙ ተመልካቾች እንዲዳረስ መረጃው እንዲዳረስ ተደራሽነታችንም የበለጠ እንዲሰፋ ፎሎ ሰብስክራይብ ማድረግ እንዳይረሱ። በጣም በርካታ መሰናዶችን እያዘጋጀን ለእናንተ እናደርሳለን። ሰብስክራይብ ፎሎ እንዳይረሳ። ክብረት ስጥልን። ያው ብዙ ጓደኞቻችን አሉ፣ ከነገር ትልቅ ደረጃ የደረሱ ዝሆንንም እንደዚህ በሀገር ደረጃ በትልቅ ቦታ ላይ ያሉ እነኛ ተማሪዎች፣ አብረን ስንማር የነበርናቸውን ተማሪዎች ወደዚህ በመጋበዝ እንዳጋጣሚ ሆነው ደግሞ አንቺ የዚህ ትምህርት የተማሪ እንደሆንሽ ሰምቻለሁ። የትልቅ ነገር ነው እና ስለዚህ ለዚች ትምህርት ቤት ቢያንስ አንድ ነገር አስቀምጠን ብናልፍ ለትውልድ በሀገር ውስጥም ከሀገሩም ውጭ የሆኑ ብዙ ተማሪዎችን ብዙ ምሁራንን እቺ ትምህርት ቤት አፍርቶናለች። ስለዚህ ባላችሁበት ምሁራኖች ወደዚች ትምህርት ቤት በመምጣት ታሪካችሁን እንድታዩና እቺ ትምህርት ቤት ደግሞ ለዚህ ደረጃ ካበቃችን፣ ለዚች ትምህርት ቤት ደግሞ ቢያንስ አንድ አስተዋጽኦ ብናበረክት ምክንያቱም ከዚች ትምህርት ቤት ጋር ያሉ እኩል የነበሩ ትምህርት ቤት የቮኬሽናል ስኩል ነበረ፣ መጀመሪያ አካባቢ ላይ። ስለዚህ አሁን ያሉ ትምህርት ቤቶችን ብናያቸው ቢያንስ በርቀት ላይ ነው ያሉት፣ የተሻሉ ትምህርት ቤቶች ነው ያሉት። ስለዚህ ይህች የእኛ ትምህርት ቤት ደግሞ ያለበት ደረጃ አሁን ዞር ዞር ብለን አንዳንድ ቦታዎችን እናያለን። ያው በነበረበት ያለበት ሁኔታ ነው ያለው እና በእርግጥ በውጤት ረገድ አሁንም ደረጃውን አስጠብቆ የሚሄድ ትምህርት ቤት ነው። ድሮም ብዙ ምሁራንን አፍርቷል። ከፍተኛ ውጤት የሚመጣበት ነው። ዋቸው ሁለተኛ ደረጃ ትምህርት ቤት አጠቃላይ ፕሪፓራቶሪም ሲሆን በአካባቢው ተመራጭ ትምህርት ቤትም ስለሆነ እየቀጠለ ነው እስከዚህ ሰዓት ድረስ ማለት ነው። ስለዚህ አሁንም እኛ ደግሞ እንደ ሀገር ትምህርት በጣም ወድቆ ያለውን ለማሻሻል ክልሉ እየወሰደ ያለውን እርምጃ እኛም ወደዚህ ጋር ከመጣን ብዙ ስራዎችን ለማከናወን እየሞከርን ያለነው እና የተሻለ ውጤት እንዲመጣ የነበረውን ታሪክ ለማስቀጠል እየሰራን ስላለ አሁን ደግሞ ተመልሶ ወደ ቮኬሽናልም አንድ ላይ የሙያ ትምህርትም አንድ ላይ ከ11ኛ ክፍል ስለጀመረ ስለዚህ ትምህርት ቤታችን ላይ ብዙ ወርክሾፖች ያስፈልጋሉ። የመማሪያ ክላስ እኛ ስንማር በነበረው ልክ አሁንም የክፍል ተማሪ ጥምርታን ስናየው ክፍሉ ስር ቢያንስ ሰባና ሰባ አምስት ስልሳ እንደዚህ ነው ያለ። ያ ደግሞ መማር ማስተማር አይባልም። ኖርማሊ በጣም ክላስ ሳይዙ መስተካከል አለበት። ቢያንስ ሀምሳ ተማሪ ቢሆን ሀምሳ አምስት ቢሆን እና ተማሪውን መምሩ በትክክሉ አድሬስ አድርጎ ድጋፍ አድርጎ የተሻሉ ተማሪዎች እንዲወጡ ማድረግ ይቻላል። ስለዚህ በነበረበት ስላለ ይሄንን ለማሳደግ ሁላችንም እዚህ ትምህርት ቤት ላይ ተምረን ይወጣልም። በአጋጣሚ ደግሞ እዚህ ሳንማር ትልልቅ ፖዚሽኖች ላይ ያለን አካላት በሀገር ውስጥም ከሀገር ውጭም ያሉ ይህን ትምህርት ቤት ለዜጎች ምቹ የሆነ ትምህርት ቤት ለማድረግ ከእንደገና ደግሞ ብቁ የሆኑ ትምህርት ሲጨርሱ ወጥተው የሚቀመጡ ተማሪዎች ሳይሆን ስራ እየፈጠሩ የሚሰሩ ተማሪዎችን ለማፍራት በምናደርገው ርብርብ ላይ ሁሉም የራሱን አስተዋጽኦ ቢያበረክት ጥሩ ነው የሚል ነገር አለኝ።